ሶሻል ሚዲያ ለመጠቀም የግድ ጂሜል አካውንት ሊኖረን ይገባል። በስልካችን ላይም አንድ ትክክለኛ የሆነ የጂሜል አካውንት ቢያንስ አንድ ጂሜል አካውንት ሊኖረን ይገባል። ጂሜል አካውንት የማንጠቀምበት ቦታ የለም። ስለዚህ ትክክለኛ የሆነ ጂሜል አካውንት አከፋፈቱ ልናውቅና ሊኖረን ይገባል ማለት ነው። ፕሌይ ስቶርን በመጠቀም ትክክለኛ የሆነ የጂሜል አካውንት አከፋፈት በሁለት መንገድ ላሳያችሁ ሞክራለሁ። ተለመደው ለዚህ ቻናል አዲስ የሆናችሁ እህት ወንድሞች ቻናሉን እዚች የሰብስክራይብ ቦታ ጠቆር ብላ ካለች አንድ ጊዜ ሰብስክራይብ በማድረግ ክፍል ለፊት የደውል ምልክታለች የደወል ምልክቷን አንድ ጊዜ በመንካት ከታች ኦን የምትል ትመጣላችኋለች። ኦን የምትለዋን የምትለዋል ኦን በማድረግ ቪዲዮውን ላይክ በማድረግ ጀምሮ ይላለው። በብዙ አይነት ጂሜል አካውንትን መክፈት እንችላለን። ከዛ ውስጥ ግን ፕሌይ ስቶርን በመጠቀም በሁለት አይነት አከፋፈት ጂሜል አካውንታችንን መክፈት እንደምንችል አብረን እናያለን። ያንን ለማድረግ ወደ ፕሌይ ስቶር እንመጣለን። ፕሌይ ስቶር በመምጣት ፕሌይ ስቶርን አንድ ጊዜ በመክፈት እንገባለን። ፕሌይ ስቶርን ከፍተን ስንገባ ስልካችን አዲስ ከሆነና ምንም አይነት የጂሜል አካውንት ካሌለ ወደ ፕሌይ ስቶር በምንመጣበት ሰዓት የፕሌይ ስቶር ጉግል አካውንት ከፍተን እንድንገባ ራሱ ይጠይቀናል። አዲስ የጂሜል አካውንት በመክፈት ፕሌይ ስቶርን ከፍተን መግባት እንችላለን። በስልካችን ላይ ኢሜል ካለ ደግሞ ከላይ ፕሮፋይላችንን አንድ ጊዜ በመንካት ኢሜላችን ፊት ለፊት ሶስት ምልክት አለች። እሷን አንድ ጊዜ በመንካት ወርታሽ በመምጣት አድ አናዳ ቢል አካውንት የሚል እዚህ ጋር እናገኛለን። ይህኛውን አድ አካውንት የሚለውን አንድ ጊዜ በመንካት እንገባለን። አድ አካውንትን አንድ ጊዜ በምንነካበት ሰዓት እዚህ ቦታ ላይ ስልካችንን ስክሪን የዘጋንበትን ፓስወርድ እንድንከፍት ይጠይቀናል። ስ ሊሆን ይችላል ፊንገር ፕሪንት ወይንም ደግሞ ፐተን ሊሆን ይችላል። ላይ የስልካችንን ስክሪን ወይንም ደግሞ ፓስወርድ ቦታ ላይ ቪዲዮውን ሪከርድ ማድረግ አይችልም። ቪዲዮው ስንቀባ አያሳይም። የፓስወርድ ቦታ ስለሆነ ምስጥር ይጠበቃል። ስልካችንን ስክሪን ከፍተን ስንገባ ሳይን ኢን ብሎ ከታች ኢሜል ኦር ፎን ነምበር ብሎ ያስቀምጣል። ጎግል አካውንት ካለንና ሎጊንኢን ሎጊን ኢን ብለን ለመግባት ሲሆን ነው እዚህ ቦታ ላይ የምንጠቀመው። እኛ ግን አሁን አዲስ የጂሜል አካውንት ክሪት ለማድረግ ወይንም ደግሞ አዲስ አካውንት ለመክፈት ስለሆነ ወርታሽ በመምጣት ት እዚህ ቦታ ላይ ክሪት አካውንት የምንለውን አንድ ጊዜ እንጫናለን። ክሪት አካውንትን በምንጫንበት ሰዓት ሁለት አማራጮችን ይዞልን ይመጣል። የመጀመሪያውን አማራጭ እንጠቀማለን። እዚህ ፎር ማይ ፐርሰናል ዩዝ የምለውን እንመርጣለን። ሁለት ባዶ ቦታ ይዞልን ይመጣል። ሁለት ባዶ ቦታ ላይ ፈርስት ነም የምለው ቦታና ከታች ደግሞ ሰርኔም ብሎ በቅንፉ ውስጥ ይሽናል ብሎ አስቀምጠዋል። ራሳችን ፍላጎት ወይንም እንጠቀማለን አሊያም ደግሞ አለመጠቀም እንችላለን ማለት ነው። ፈርስት ኔም የምለው ቦታ ላይ ኢሜይላችንን መክፈት የምንፈልግበትን ስም ፈርስት ኔም የምለው ቦታ ላይ በማስገባት ስማችንን እናስገባለን። የመጀመሪያውን ፈርስት ኔም ስማችንን ካስገባን በኋላ ሰንኔም ላይ ከፈለግን እንጠቀማለን፣ ካልፈለግን ችግር የለውም። እናንተ እንደተመቻችሁ ማድረግ ትችላላችሁ። ፈርስት ኔም የምለውን ብቻ በመጠቀም ወርታሽ በመምጣት ኔክስት የሚለውን በመጫን ወደፊት ስንመጣ ቤዚክ ኢንፎርሜሽን ብሎ የተወለድንበትን ቀን እንዲሁም ደግሞ የተወለድንበትን ዓመተ ምሕረትና የተወለድንበትን ወር እንድንሞላ እንዲሁም ከታች ደግሞ ጄንደር ጾታችንን እንድንመርጥ ይጠይቀናል ማለት ነው። እነዚህም ቤዚክ ኢንፎርሜሽኖችን የግድ መምላት አለብን። የተወለድንበትን ዓመተ ምህረት ስንመርጥ ግን እድሜያችን ከአስራ ስምንት አመት በላይ እንዲሆን አድርገን መምላት አለብን። ከ18 ዓመት በታች አድርገን ከሞላ ነው ለሕፃናቶች የሚከፈት ጉግል አካውንት ስለሆነ ብዙ ገደቦችን ሊያስቀምጥ ይችላል። ያ እንዳይሆን እድሜያችንን ከአስራ ስምንት ዓመት በላይ እንዲሆን አድርገን ዓመተ ምሕረቱን መምላት አለብን። ይህንን ከሞላን በኋላ ጀንደር የሚለውን አንድ ጊዜ በመጫን ፊሜል ኦር ሜል የሚለውን እንመርጣለን። ጾታችንን ወንድ ወይንም ሴ የሚለውን በመምረር ስ የሚለውን ንጫናለ። ስ የሚለውን በምንጫንበት ሰዓት መራ ላይ ፈርስት ነም እንዲሁም ደግሞ ሰር ነም ላይ የሞላነውን ስም መሰረት በማድረግ ሁለት የስም አማራጮችን የጂሜል አካውንት የሚሆነውን የስም አማራጮችን ይዞልን ይመጣል። ሶስተኛ ላይ ደግሞ ክሪት ዮን ጂሜል አድሬስ ይለናል። በሦስተኛ ላይ ደግሞ በራሳችን ምርጫ እዚህ የፈለግነውን ስም ክሪት እንድናደርግ እድሉን ይሰጠናል። ማለት ከእነዚህ ሶስቱ ከሁለቱ የፈለጋችሁትን ትመርጣላችሁ። ሦስተኛ ላይ ደግሞ የፈለጋችሁትን ክሪት ታደርጋላችሁ። አንዱም ከመረጥን በኋላ ወርታች በመውረድ ኔክስት የሚለውን ይጫናለን። ወደፊት በመምጣት ክሪት ስትሮንግ ፓስወርድ ይለናል። ፓስወርድ ስናስገባ ሶስት መስፈርቶችን ማሟላት አለበት። አንደኛ ቁጥርና ፊደል እንዲሁም ደግሞ ሲምቦል መጠቀም ይኖርብናል። ብዛቱን ከስምንት በላይ በማድረግ ቁጥር ፊደልና ሲምቦል በመጠቀም ስትሮንግ የሆነ ፓስወርድ ፓስወርድ ስናስገባ የማንረሳውን ፓስወርድ እንመርጣለን። ምናልባት ይጠፋብናል ብላችሁ ካሰባችሁ ች ያዳን ባዶ ቦታ የራይት ምልክት በማድረግ ፓስወርዱ እንዲታይ፣ ከዛም ስክሪንሾት በማድረግ ወይንም ደግሞ በማስታወሻ ላይ በመጻፍ የማትረሱትን ፓስወርድ ክሪት ታደርጋላችሁ። ፓስወርዳችሁን ካስገባችሁ በኋላ ኔክስት የሚለውን ባስገባነው ስም መሰረት ወይንም በመረጥነው ጂሜል ስማችንን እዚህ ከፊት ለፊት ላይ ሪቪው ዮር አካውንት ኢንፎ በማለት የከፈትነውን አዲሱን ጂሜላችንን በማሳየት ከታች ኔክስት ይላል። ኔክስት የሚለውን በመጫን አሁንም ወደፊት እንሄዳለን። ፕራይቬሲ ኤንድ ተርምስ በሚለው ስር የጎግል ህግጋቶችን ያስቀምጥልናል። እነዚህም የጎግል ህግጋቶችን ታች በመውረድ አግሪ የሚለውን ጊዜ ክሊክ በማድረግ ወደፊት እንሄዳለን። አዲስ የጂሜል አካውንት እንከፍታለን ማለት ነው። ይሄኛው የመጀመሪያው በፕሌይ ስቶር አማካኝነት አዲስ የጂሜል አካውንት አከፋፈት ነው። የከፈት ነው የጂሜል አካውንት ለማየት ከላይ ይሄኛውን የፕሮፋይል ምልክት ያለበትን እሱን አንድ ጊዜ እናከዋለን። የከፈትነውን ኢሜል ነው የጂሜል አዲሱ የጂሜል አካውንታችን እዚህ ጋር እንደምትመለከቱት በእንደዚህ አይነት መልኩ ይቀመጣል ማለት ነው። ይሄኛው ፕሌይ ስቶርን በመጠቀም አንደኛው የጂሜል አካውንት አከፋፈት ነው። ሁለተኛውን የጂሜል አከፋፈት እንዴት አድርገን ፕሌይ ስቶርን በመጠቀም አሁንም ጂሜል አካውንት መክፈት እንደምንችል አብረን እናያለን። ወደ ፕሌይ ስቶር በመምጣት ፕሌይ ስቶርን አንድ ጊዜ በመጫን አሁንም እንገባለን። ፕሌይ ስቶር ውስጥ ከገባን በኋላ የሰርች ማድረጊያ ቦታ ላይ ጂሜል በማለት እንጽፋለን። ፋለን ሰርች ማድረጊያ ቦታ ላይ ጂሜል ብለን በምንጽፍበት ሰዓት በእንደዚህ አይነት መልኩ ይመጣልና በሁለት አይነት አቀማመጥ ሊቀመጥ ይችላል። አፕዴት ብሎ ሊቀመጥ ይችላል። እዚህ ቦታ ላይ አፕዴት ብሎ ካልተቀመጠ ደግሞ ኦፕን ብሎ ነው የሚቀመጠው። የኔ ኦሬዲ አፕዴት ስለሆነ ኦፕን ብሎ ነው የተቀመጠው። ኦፕን ብዬ ገባለሁ። እናንተ አፕዴት ብሎ ከተቀመጠ መጀመሪያ አፕዴት ማድረግ ይኖርባችኋል። ከዛም በኋላ አሁንም ወደ ፕሮፋይላችን እንሄዳለን። ከላይ ፕሮፋይላችንን እዚህ ጋር እናገኛለን። አንድ ጊዜ በመጫን ከፕሮፋይላችን ስር ወርታሽ በመውረድ አድ አናጋ አካውንት የሚል እዚህ ጋር እናገኛለን። አንድ ጊዜ በመጫን አሁንም ወደፊት እንመጣለን። ሴት አፕ ኢሜይል ብሎ አንደኛ ላይ ጉግል ብሎ ያስቀምጥልናል። ጉግል መጀመሪያ ላይ እናገኛለን። ጉግልን አንድ ጊዜ በመጫን እዚህ ቦታ ላይ እስክሪን ሪከርድ ሲያደርግ አያሳይም። ፓስወርድ የስልካችንን ፓስወርድ እንድናስገባ የምጠቀን ቦታ ላይ ስለሆነ ፓስወርድ በስክሪን ሪከርድ ላይ አያሳይም። ምን ፓስወርዱን ከፍተን እንገባለን። የስልካችንን ስክሪን ከፍተን ወደፊት ስንመጣ አዲስ ጂሜል አካውንት ለመክፈት ስለሆነ ሶስተኛ ላይ ያለውን ክሪት አካውንት የሚለውን ይህኛውን አንድ ጊዜ በመጫን ፎር ማይ ፐርሰናል ዩዝ የሚለውን እንመርጣለን። ሰርኔም እና ፈርስትኔም ይመጣልናል። ፈርስትኔም ላይ የግድ ፈርስትኔምን መምላት መሙላት አለብን። ሰርኔምን ደግሞ ከፈለግን መጠቀም እንችላለን። ኦፕሽናል ስለሆነ ማንኛውም ኦፕሽናል ብሎ የሚልክ አስገዳጅ አይደለም። ከፈለግን መጠቀም የምንችለው ቅድም ፈርስት ኔም ብቻ ስለከፈትን አሁን ደግሞ ሁለቱንም በመጠቀም ሰም ኔም እና ፈርስት ኔም በመጠቀም ክሪት እናደርጋለን። ኔክስት የሚለውን በመጫን ወደፊት ከመጣን በኋላ ቤዚክ ኢንፎርሜሽን የግድ መሞላት ያለባቸው መስፈርቶች ናቸው። የተወለድበት ቀን እንዲሁም ደግሞ የተወለድንበትን ዓመተ ምሕረት እንመርጣለን። ሶስተኛ ላይ የተወለድንበትን ዓመተ ምሕረት እንመርጣለን። እድሜያችን ከ18 ዓመት በላይ እንዲሆን ማድረግ አለብን። አራተኛ ላይ ደግሞ ጾታ እንድንመርጥ ይጠይቀናል። ጀንደር የምለውን አንድ ጊዜ በመጫን ጾታችንን እንመርጣለን። ከዛም በኋላ አውርተን ታች በመውረድ ኔክስት የምለውን እንጫናለን። ያስገባነውን ኢሜል ስማችንን መሰረት በማድረግ ሰሜንና ፈርስት ኔምን ቦታ በመቀያየር በሁለት አማራጮች ውስጥ ያመጣልናል። ሶስተኛው አማራጭ ደግሞ የራሳችንም የምንፈልገውን ስም ለየት አድርገን ክሪት እንድናደርግ ምርጫ ይሰጠናል። ከዚህ ውስጥ የፈለጋችሁትን በመምረጥ ወርታች በመውረድ ኔክስት የምለውን እንጫናለን። በኋላ ፓስወርድ ክሪት እንድናደርግ ይጠይቀናል። ስትሮንግ የሚያደርገው ምንድነው? ሶስት መስፈርቶችን ሲያሟላ ነው። ፊደልና ቁጥር እንዲሁም ደግሞ ሲምቦል አስገብተን ብዛቱን ከስምንት በላይ ስናደርገው ስትሮንግ ፓስወርድ ይሆናል። የማንረሳውን ፓስወርድ ካስገባን በኋላ ኔክስት የምለውን በመጫን አሁንም ወደፊት እንሄዳለን። የኢሜይላችንን ስም በማሳየት የሚለውን በመጫን ወደፊት እንሄዳለን። ወረድ አግሪ የሚለውን እንጫላለን። በእንደዚህ አይነት መልኩ ጂሜል አካውንት እንከፍታለን። እናንተ ጋር ስልክ ቁጥር እንድታስገቡ ሊጠይቃችሁ ይችላል። ስልክ ቁጥር ማስገባት አካውንት በምንከፍትበት ሰዓት መክፈቻ ፕሮሰስ ውስጥ ስልክ ቁጥር ማስገባት ለምን አለማስገባት እንችላለን? ለምን ወደፊት ስልክ የምናስገባበት ቦታ እራሱ ስለሚሰጠን ሁለተኛው መንገድ አዲስ የጂሜል አካውንትን ከፍትን ማለት ነው። አሁን የከፈትነውን ጂሜል አካውንት ለማየት እች ያይቷል የፕሮፋይል ምልክት አንድ ጊዜ እናካታለን። ማኔጅ ጎግል አካውንት የምለውን አንድ ጊዜ በመጫን ወደፊት እንሄዳለን። ወደፊት በምንመጣበት ሰዓት ከኢሜይላችን ስር ስልክ ቁጥር እንድናስገባ ይጠይቀናል። የሚያውን ጂሜል አካውንት ሪካቨሪ ፎን ነምበር እና ሪካቨሪ ጂሜል አካውንት ሊኖረው ይገባል። ሪካቨሪ ፎን ነምበር፣ ሪካቨሪ ጂሜል አካውንት እንድናስገባ በሆነ አጋጣሚ ኢሜይላችን ቢጠፋም ስልካችን ቢጠፋ በስልክ ቁጥራችን አማካኝነት ሪካቨር ማድረግ እንችላለን። እንዴት አድርገን ስልክ ቁጥራችንን ጂሜል አካውንታችን ላይ መሙላት እንዳለብንና ሪከቨሪ ፎን ነምበር እንዲሁም ደግሞ ሪከቨሪ ጂሜል አካውንት እንዴት አድርገን መሙላትና ማስተካከል እንዳለብን ለመቀጥለው ቪዲዮችንና ያለን ቢጫ ቀለር ውስጥ የተቀመጡ ማስተካከልና መሞላት ያለባት የግድ ሪከቨሪ ፎን ነምበር እና ሪከቨሪ ጂሜል አካውንት በኢሜላችን ላይ መሞላት አለበት። እነዚህን እንዴት አድርገን አንድ በአንድ ማስተካከል እንዳለብን በሚቀጥለው ቪዲዮ አብረን እናያለን። እስከዛው ድረስ ኢሜል አካውንት እና ከጂሜል አካውንት ጋር ተያይዞ የተወሰኑ ቪዲዮዎች እዚህ ቻናል ስር ታገኛላችሁ። እዚህ ቻናል ስር ቪዲዮ የሚለውን አንድ ጊዜ በመንካት ወርታሽ በማውረድ ስለ ኢሜል የሚያስተምሩ አንዳንድ ቪዲዮዎች ፕሌይ ስቶርን በመጠቀም እንዴት አድርገን ትክክለኛ የሆነ የጂሜል አካውንት ክሪት እንደምናደርግ በሁለት መንገድ ላሳያችሁ ሞክሬአለሁ። ይህንም ቪዲዮ ከወደዳችሁት ላይክ ሼር አድርጉ። በሚቀጥለው ትምህርት ርዕስ እስክንገናኝ ድረስ ባላችሁበት መልካም ጊዜ ይሆንላችሁ።